እነሱ የሚያደርጉት ነው ትክክለኛ እንትናቸው። እኔ መጨረሻው ምን እንደሚሆን አላውቅም። እውነት አሁን ላይ በጣም የአቤልም ነገር ያሳስበኛል። አቤልም ልኡል ደግሞ እንደዚህ ሆናል ብሎ ማንም ሰው አላሰበም። በጣም ሁሉም ሰው እንደደነገጠ ነው የምነግራችሁ። ኮሜንቶች አንዳንዶች እያየው ነበር። ያላሰባችሁት ያላሰበው ድንገተኛ አደጋ ነው እንግዲህ እንደዚህ የሆነበት ወጥመድ ውስጥ እነሱ እንግዲህ ቀረጻ እንትን በሚያደርጉበት የአበበን ወይም አሁንም ደገምኩት። አበበ የአቤል አጎት ጓደኛ በሚያወሩበት ሰዓት እንግዲህ ብዙ ነገር ነግሯቸው ነበረ። ስለዚህ አጎት የተባለው ሰውዬ እንግዲህ በሱ ምክንያት ብዙ ነገር ትለት የተበላሸበት ብዙ ነገሮች እያወራ የነበረው እንግዲህ በስከ መጨረሻ እንግዲህ አበበ፣ ሊያ የተባሉት እንዲሁም የራይል እናት ሶስታቸው፣ የአቤል አጎት አሁን ደግሞ አራት ሁነዋል። ቀጣይም ደግሞ ሌላም ይጨመራል። እንግዲህ እነሱን እንደዚህ እስከ ማድረግ ድረስ ደርሰዋል ማለት ነው። እንግዲህ መጨረሻው ምን እንደሚሆን አላውቅም። አንደኛ ነገር እነዚህ ሰዎች በእያንዳንዱ ሰከንድ የሚያመጡት አዳዲስ ነገሮች ሰዎችን ስራቸውን እንዳይሰሩ ለማድረግ የማያደርጉት ነገር የለም። አሁን አላማቸው እንደውም አልተሳካላቸውም፣ እንደውም ፈጣሪ ምሮታል። ከዚህ በላይ ሌላ ነገር ቢያደርሱበት ምን አስበው እንደሆነ አላቅም። እንግዲህ ባለፈው አቤልንም አይታችሁ ላኪም ቤት ድረስ ሰው ባለበት አፍ ነው ያልሆነ መድኃኒት አሳትተው እጅግሩን ሽባ ለማድረግ ሽባ ያደርጋችሁ እና ብዙ ነገር ሂደው ነበር ግን አልተሳካላችሁም። ዛሬ ደግሞ አቤልን አላገኙ ሲሉ አቤል በምንም በሰውም ጥበቃ በፈጣሪም ኃይል በእናንተም ጾለት እራሱን እየጠበቀ የሚገባበት የሚወጣበት ሰዓትን ጠብቆ በቃ ሰዓት አለመቻችላችሁ ሲል ወደ ልኡል ዙረዋል። ይዙርባቸው። በየሰከንዱ በየእንትኑ የሚያመጡት ነገር አንደኛ ነገር ልጁ አሁን እንደዚህ ስላደረጉት ደስ ሊላቸው ይችላል፣ ግን ይነሳል። ወንድ ልጅ ነው፣ ምንም አይሆንም። እነሱ ግን የእድሜ ልካቸው እንትን ነው የሚቀርባቸው፣ የእድሜ ልካቸው እጃቸው ውስጥ ይግቡ እንጂ እድሜ ልካቸውን የሚታሰሩበት ቀን ያችን ቀን እስከሚረግሙ ድረስ ነው እንትን የሚሉት። ምን አይነት ክፉና አረመኔ ሰዎች እንደሆኑ በሰው ሐቅ በሰው እንትን እየቀለዱ ያሉ ሰዎች ገንዘብ ስላላቸው ብቻ ገንዘብ ስላለው ብቻ ሰውን እየገዛ የሰው ሕይወት እያበላሸ እነሱን እንደፈለጉ የሚሆኑበት እንጃ ኢትዮጵያ ውስጥ ቁጭ ብሎ ይህን ያክል ግፍ እየተሰራ ያለበት ሀገር እንግዲህ በየትኛውም ዓለም ታይቶ ተሰምቶ ማያውቅም። የኛ ሀገር ደግሞ በቃ ከጊዜ ጊዜ ከጊዜ ጊዜ ሲሄድ ስታዩት ኧረ ምን አይነት አቤቱ ጌታ ሆይ! ልቦና ስጠን፣ ልቦና ስጣቸው። በገንዘብ ጭንቅላታቸው የተደፈኑ ሰዎች ለሰው ልጅ እንደ ሰውኛ እንደንትን እንደ እንትን የሚያስቡበት ልብ ስጣቸው! ሰው እንዲህ ይከፋል! በዚህ ልክ ሰው ይከፋል ወገን ሰውን እስከ መስበር ሰውን እስከ ማሰቃየት ድረስ! እንደሁም ሰው ስላለ ፈጣሪ ያውጥቶታል እንጂ ባይኖር እኮ ልዑልን ምን እንደሚያደርጉት ጀምረው የሚተዉት ይመስላችኋል? እንደውም እግዚአብሔር ይመስገን እጁ ነው የተጎዳው። ራኔ ድክ ምን ያለኝ እኔ ስለ እነዚህ ሶስት ሳወራ ራሱ በጣም ነው ጨጓራ የሚያቃጥለኝ፣ እሺ። ክፉና አረመኔ ናቸው። ሲጀመር እንደ ሰው እኛ ምንም የሆነ የሚሰማቸው እንትን ሰዎች አይደሉም። በቃ ገንዘብ ብቻ ነው የሚያሳድዱት። እና በዚሁ እንትን ደግሞ እነ ልዑል ደግሞ እንዴት እንደተዘናጋ ማለት፣ አንዳንዴ ያው ሲያጋጥም ምንም እንትን አትሉም እንጂ ልዑል በጣም ጥንቁቅ ነው በጣም ከምላችሁ በላይ ለእንትን በእያንዳንዱ እንትን ይጠነቀቅ ነበር፣ ግን ዛሬ ግን ሲጥለው ከነሱ እጅ ላይ ጥሎት እንደዚህ አድርገው ልጁን እንግዲህ ጤነኛ የነበረ ልጅ እጅን እንደዚህ ሰብረው ይስበራቸውና እኔ ሌላ ምንም አልልም። ሰው ክፉ ነው። ሰው ማን ጋር አብራችሁ እንደምትሰሩ ማን እንደምታምኑ ራሱ አላውቅም። ይቺ ሴት ከመጣች ደግሞ በጣም ብዙ ነገሮች ችግሮች እያመጣችባቸው ነው የራይል እናት። እሷን ደግሞ በጣም እስካሁን ድረስ ስንት ነገሮች እየሰሩ፣ እሷ ደግሞ ከጀርባ ሆና ሌላ ብዙ ሴራ እያሴረች ነው ያለችው። ስጀምር ወንጀለኛ ስትደርሱበት እየደረሳችሁበት ሲሆን ደግሞ እነሱ ደግሞ እነሱ እንዳይደርሱባቸው በማለት እንግዲህ እነሱን ከስራቸው ለማስተጓጎል ብዙ ነገር ይስተዋል። እንደውም ፈጣሪ ነው ያወጣው ልዑል እንደውም እጁ ስለተሰበረ እግዚአብሔር ይመስገን። ሌላ እንትን ወይ ጭንቅላት ወይ የሆነ እንትን ቢሉት ከባድ ነበር። እንደውም ከሁሉም አካል እጅ ትንሽ ይሻላል ብዬ ነው የማስበው። ሁሉም ገላ ያው ገላሽ ነው ግን በጣም እኔ እንጃ እንጃ እነዚህ ሰዎች አይለዋል ማለት ትችላላችሁ። በቃ በዚህ ያክል ስራቸው እንዳይታወቅባቸው በቃ ሁልጊዜ ሰውን ጨቁ ነው። ሁልጊዜ ሰውን እንትን ብለው መኖር ስለሚችሉ ብቻ ሰውን የበታች አደርገው መርገጥ ስለሚችሉ ብቻ በዚህ ያክል ጭካኔ የተሞላበት እኔ አላቅም። እስካሁን ድረስ ብዙ ነገር አይቻለሁ። ልዑልም ከዚህ በፊት ታግቶ በጣም ብዙ ስቃይ አሳልፏል። በመስፍን ሰዓት ታስታውሳላችሁ። የአሁኖቹ ደግሞ ከፉ በግራ በቀኝ ተሰማሩ። በጣም አንዱ ስትሏቸው አንዱ፣ አንዱ ስትሏቸው አንዱ እያሉ የሚሄዱበትን እየተከታተሉ በመሄዱበት ሁሉ የእነሱ ሰዎች አይጠፉም ከጀርባ እነዚህ ሰዎች እንዴት ነው ስራቸውን የሚሰሩት? እንዴት ነው ማለት እንደ ሰው እንደንትን የሚያስብ ጭንቅላት የላቸውም። ገንዘብ ስላላቸው ብቻ ማንነታቸውን በሜካፕ እና በንትን እየሸፈኑ እንደፈለገች እየተንቀሳቀሰች ነው። ሊያም ሆነ ታስራ ምንድን ነው ቤቷ ውስጥ ቁጭ ብላ አይደለም፣ እንደፈለገች እየሆነች ነው። አበበም እንደዛ ከአንዴም ሁለት ሶስት ጊዜ ልዑል በተከታታይ እንግዲህ እነዚህን ሰዎች ሜካፕ የምትቀባትንም እንግዲህ በከሷ ቤት ትመጣለች ብለው ከአንዴም ሁለት እያየ ነበረ፣ ግን ቦታው ላይ የእሷ ሰዎች ስለማይጠፉ ልዑል እዛ ጋ እንዳለ እንዳይይዛት ምናምን እያሉ እንግዲህ ልዑል የሚንቀሳቀስበትን እየተከታተሉ እሷም ከሱ እጅ ለመግባት በጣም ብዙ ሰዓት ጨረሰችበት። ዛሬ ግን የእነሱ እንትን ሆኖ ልዑልን እነሱ እጅ ላይ አስገብተው እንደዚህ ልጁን እጁን እንትን ብለው እንደውም እጁ ስለሆነ ብቻ እኔ አላቅ፣ በጣም ዛሬ ደንግጫለሁ። ከነገራችን ላይ ገና እንትኑ ታብሌቱን ገና ሳየው የእውነት ምን እንደተሰማኝ ምን እንደም ምን እንደማውራ ራሱ አላቅ። በፍጹም ያላሰብኩት ነገር ነው። ልዑል እንደዚህ ይሆናል ብዬ አላሰብኩትም። ግን እግዚአብሔር ይመስገን፣ የውሻ ቁስል ያደርግልህ እንግዲህ እያላችሁ በኮሜንት ስር ጻፉለት። ለልብላችሁ ጸሎት አድርጉለት። ተሽሎት ደግሞ ወደ ስራው እንዲመለስ ሁላችሁም ጸሎት አድርጉለት። ከባድ ነው በጣም። እስካሁን ድረስ ብዙ ነገር አሳልፈዋል፣ ብዙ ነገር አይቷል። አሁኖቹ ከምን አይነት ክፉ እጅ እንደጣለው አላውቅም። ይሄ የአቤል አጎት ሲጀመር ምን ያክል እንትን ቢሰጠው ነው ይሄን ያክል ከወንድሙ ልጅ እነሱን አስበልጡ፣ ሌላ ነገር ውስጥ እንዲገቡ እያደረገ ገንዘብ ገንዘብ ገንዘብ ብለዋል። በቃ ኢትዮጵያ ውስጥ ያለ ሰው እንደ ከስንት አንድ ነው ለሰው የሚጨነቅ እንጂ፣ አብዛኛው ገንዘብ ከተሰጠው ያለምንም እንትን ይስማማል። ሁሉም በየትኛውም እንትን ስታዩ በቃ ገንዘብ የማይገዛው ነገር የለም። መጨረሻችን ምን እንደሚሆን አላውቅም። እውነት እግዚአብሔር በእያንዳንዱ እንትን ማስተዋሉን ይስጠን። ሰውን ያለ አጥያቱ ያለ እንትኑ የምታሰቃዩ ሰዎችም የእውነት መጨረሻችሁ ምን እንደሚሆን አላውቅም። እናንተ ሰውን እንዲህ ስታሰቃዩ፣ ለእናንተ ደግሞ የባሰውን የሚያሰቃይ የጣልላችሁ ነው ምለው ተመልካቾች ዛሬ መቼም እንደምትደነግጡ እንግዲህ ቪዲዮውን መጀመሪያ ላይ አምጥቼ ያደርግላችኋለሁ። ልውልን ያው እንግዲህ ምንም ማድረግ አልችልም። ምክንያቱም እኔ አሁን የኔ ድምጽ ብቻ እንድም ብዬ ባስገባላችሁ አታምኑኝም። ስለዚህ የእሱን ቪዲዮ በትንሹ እዛ መጀመሪያ ላይ መግቢያ ላይ አድርጌላችሁ ታዩታላችሁ። እንግዲህ ምንም ማድረግ አይቻልም። ጸሎት አድርጉለት። የውሻ ቁስል ያድርግልህ እያላችሁ እንደውም እግዚአብሔርን ማመስገን ነው። ከዚህ በላይ ያለ ክፉ ነገር አለ። ብዙ ነገሮች አሉ። ብዙ ጥላቶች አሏቸው። እነሱ በሚሄዱበት ስራቸው እንዳይሰሩ የሚያደርጉ ብዙ ነገሮች ይፈጠራሉ። እንደውም ይቺ ትንሽ ናት ማለት ትችላላችሁ። ምሮታል። እንደውም ፈጣሪ ስለሚወደው ማለት ነው። የሕዝብ የስንት እናቶች ምስኪኖች ስንት እንባ ያበሰ ጀግና ነው ልኡል፣ ዛሬ በዚህ በትንሽ ነገር እንደዚህ የሚወድቅ ሰውም አይደለም፣ መቼም ቢሆንም አይወድቅም። ጥላቶች ይህንን ቪዲዮ ስታዩ ደግሞ ትቃጠላላችሁ እንጂ መቼም ቢሆን እነ ልኡል ስራቸውን አያቆምም። የፈለገው ነገር እናንተ ብታረጉ፣ ወጥመድ ምንም ነገር ብታረጉ፣ መቼም ቢሆን አይሳካላችሁም። የስራችሁን ይስጣችሁ ነው ምለው፣ ሌላ ምንም ማለት አይችልም። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። በጣም ዛሬ ደንግጭ ያለው ማውራት ራሱ የሆነ በቃ ወሬውን ከንትን ከማለቴ በጣም ከመደንገጥ የተነሳ በጣም ማውራት ራሱ እንትን ብሎኛል። ለማንኛውም ስረጋጋ ደግሞ ያለውን ነገር እነግራችኋለሁ። ሰላም እና ፍቅር እያምጣላችሁ እያልኩኝ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ያንን እንግዲህ ቪዲዮ ከተመቻችሁ ላይክ አድርጓል፣ እስከሆናችሁ ሰብስክራይብ አድርጉ። በተረፈ ለምታበረታቱኝ እህትና ወንድሞቼ በጣም በጣም በጣም ነው ማመሰግናችሁ። ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ መልካሙን ሁሉ እመኝላችኋለሁ። ባይ ባይ